ሰናይ እኔ አንተ ነው ድጄ ከምሰቃይ። ሄርሜላ እንግዲህ ቲክቶኩን እየቀለወጠችው ነው። የቀለጠው መንደር አብርሃም ተቀበላት። ዜዶዬ እያለች ነው ገንዬ። እንዴ ተቀበላት፣ እንዴ ተቀበላት። እኔ አላምንም። እኔ አላምንም። ቤተሰብዬ በጣም ነው የገረሜ፣ በጣም ነው ያዘንኩት። እንዴት አብርሃም እንዴት! ይሄው ቅውጥ አድርገዋለይ በሰርግ ሙዚቃ ማለት ነው። እስኪ እንግዲህ እኛም ለማየት አንቸኩል ማታ ድረስና እስኪ እንፈርዳለን፣ እናያለን። ግን አብርሃም የሚፈድላት ይመስላችኋል? እንዴት ሩታን ትቶ እንዴት የሰማንያ ሚስቱን ትቶ እንዴት ለሄርሜላ ብሎ ነገሩን እሷ በዚህ በዳሌዋ ማረከችው። ያሬ የፈለገው ዳሌ ይሁን እንጂ፣ እሱማ ጨርቅ ነው። ከሩትዬ የፈለገው ነገር ብትሆን ሩቲን አትበልጥ፣ ሩቲን አትበልጥ። ሩትዬ፣ ምን አልሽ ግን? እኔ ውድ አንቺም ዛሬ ቲክቶክ ላይ እየቀወሹ ነው። እሷም ይቀውጠዋለች፣ ተቀብለዋለች። እንግዲህ ተቀብለዋታል፣ ጉድ ተቀብለዋል፣ ተቀብለዋታል፣ ተቀብለዋታል። እኛ እኮ ግራ ግባን፣ ቤተሰብዬ፣ እንደው የአብርሃም ታደሰ ነገር ግራ ገብቶናል። እንደው ሴቱ ሁሉ የመጣ አረ፣ ሄርሜላ መቼም አብረሃምን በጅሽ ታረቅሽ? እኔ እውነትም ሞቻለሁ ማለት ነው። ሞቻለሁ፣ ሞቻለሁ። እንዴ! እንዴት እንዴት ይደፈራል? የባለ አባት ልጅ መንብዛ ቢጠና በዋስ ያድራል እንጂ እንዴት ከሩታት ነጥቂያታለሽ? በጣም ገራሚ፣ በጣም አሳፋሪ ነ